ሰብ ሰላም ኔጋ ደና ነኝ። እንዴት ደሳችሁ? ሰላም ናው። የቤቱን ላይክ ሰብስክሪም ማድረጋችሁን አትርሱ፣ ሸር እያረጋችሁ። እንዴት ናችሁ? ደህና ናችሁ ወይ? ቆይታ እንዴት ነበር? ሚጋ ሁሉ ሰላም ነው?

ላይክ ማረጋችሁን አትርሱ። ባዲስ ነገር እንመጣለን ማለት ነው። እስከዛው ድረስ ቤተሰማውን አትርሱ። እናመሰግናለን። በጣም በጣም ቲንኪዩ ያው ምሳ ሰራ ነው። ምሳዬ ሰራን ምሳዬ የሰራ እንቀጥላለን ማለት ነው። እና ሁላችሁም አዳዲስ የሆናችሁ እንዴት ናችሁ? ስራ እንዴት ነው የያዛችሁ? ነው ይጋ ሰላም ነው? ክረምት እየገባ ነው። እንዴት ይዟችኋል? ክረምት እየተዘጋጃችሁ ነው? እና ጋይስ እንግዲህ አይመኒታ በአይመኒታ ላይ ቪዲዮ ሰርተን ነበረ። አይመኒታም እንግዲህ የእህታችንን የፋጡማን ብር መልሷል፣ መልሶ ሰጥቷል ማለት ነው። እናመሰግናለን። እውነት ለመናገር ያው ቢቆይም ቢዘገይም፣ ነገር ግን ያው ብሯን ዘጠኝ ሺ ሪያሉን አስቦ በባንክ እንዲሆን አስቦ ብሩን ሰጥቷታል። እንግዲህ ቀጣይ እርዳታ እንደሚያደርግላት ተናግሯል። እውነት ካደረገው እና ደስ ይላል። ያው እንግዲህ አንዳንድ ጊዜ ሰዎች በተለያየ ነገር ያው የህይወትን ወጣ ውረድ ስላለ ስላል ቢዚም ስለሚሆን ስራም ያው ስራ ሰው ስትሆኑ ቢዚ ትሆናላችሁ። ብዙ ስልክ ስለሚበዛ ያው ከስልክ ጋር ያለው ነገር ትንሽ የመዘናጋት ነገር ይፈጥራል ማለት ነው። እንግዲህ ከዛ አንጻር እንደው ተናግሯል። እሱም ያው ዋናው ነገር እናታችን አቋም ማግኘቷ ነው። እውነት ለመናገር ቲክቶክ ብዙዎቻችንን ሰዓታችንን ቢወስድብንም እንቅልፍ ቢያሳጣንም ባንጠቀምበትም የብዙ ሰው ህይወት ለውጠዋል። የብዙ ሰዎችን ለብዙ ሰዎች መረዳት እንግዲህ እንደምታውቁት በፊት ላይ ብዙ ጊዜ ቴሌቪዥን ጣቢያ ላይ እየወጡ ነበር ሰዎች እርዳታ የሚጠይቁት። አሁን ግን ያው ሶሻል ሚዲያው በመጠቀም በተለይ ቲክቶክ ላይ በጣም ብዙ ሰዎች የሚረዱበት ሁኔታ ነው ማለት ነው። እና አሪፍ ነው፣ ደስ ይላል ያው ሰዎች ለመርዳት በጣም እንትን የሆነ አፕሊኬሽን ነው እና ብዙ ሰዎች ተረድተዋል፣ ብዙ ሰዎችም ከበሽታቸው እንዲድኑ ተደርገዋል እና በጣም ደስ ይላል። እውነት ለመናገር አንዳንድ ጊዜ ሶሻል ሚዲያን ለጥሩ ነገር ስንጠቀመው መልካም ነው። ለምን ጥሩ ነገር ስንሰራበት ማለት ነው እና እንደዛም ስለሆነ ያው እንግዲህ እናታችን ፋጦማ ሀቋን አግኝታለች። ሀቋ ተመልሶላታል፣ ደስ ብሎናል። ያው ለአንዲት እናት በአሁን ሰዓት ላይ በተለይ ኢትዮጵያ ላይ ለምትኖር እናት እዛ ላይ ደግሞ መንቀሳቀስ ለማትችል እናት ከባድ ነው እና ያው እንግዲህ አካውንቷም ሀቢባ ላይ ላይ ሪከርድ ተደርጎ ተለቀዋል ሁላችሁም የቻልነውን አስርም አምስትም እንጣልላት ለእሷ ብዙ ነገር ነው ማለት ነው እና ማለት ያው የበለጠ እርዳታ ያስፈልጋታል። መንቀሳቀስ አትችልም፣ ያለችበት ሁኔታ ከባድ ነው። ኢትዮጵያ ላይ ደግሞ ያለውን የኑሮ ሁኔታ ታውቃላችሁ። ሁሉም ነገር ተወዷል፣ እንደ በፊት አይደለም እና በቻል ነው አቅም የተወሰነ ነገር ብናግዛት፣ የተወሰነ ነገር ሁላችንም የቻል ነውን የሻያችንን እየቀነስን ብንልክላት ለዚች ለእናት አስፈላጊ ነው ብዬ ነው የማስበው። እናት የላትም ልጅ የላትም። ያው እንግዲህ አስር ዓመት ስደት ላይ እየቆየ ይህት ናት። ያው ስለዚህ ቤተሰቦቿን ስደት ላይ ሆና በሞት አጥታለች። በዛም የተነሳ ነው በጣም ተጎድታ አይነበረው አይምሮዋም ትክክል እንዳልነበር ያው እናቷን ያጣችው ስደት ላይ ስለሆነ ከዛም አንጻር ብዙ እንደተጎዳች ያው እየተናገረች ነበር ማለት ነው እንደሰማችኋት እናንተም እና እህታችን ፋጡማን ሁላችንም ልናግዛት ይገባል። ሁላችንም ልንጠይቃት ይገባል። ያው ስልክ አላት። ስልኳን በመያዝ የቻልነውን ነገር አስርም አምስትም ለዚች እናት ብንልክላት ራሷ በጣም ነው የምታሳዝነው። እውነት ለመናገር ትናንት ያው እሱ ጠዋት ላይ ብሩን እንዳስገባላት እንግዲህ ምግብ ዛሬ ጠግቤ የበላው ስትል በጣም ነው የምታሳዝነው ና ያው ታውቃላችሁ፣ አሁን ላይ በተለይ ከስደት መጣችሁ ስደት ላይ ረጅም ጊዜ አሳልፋችሁ ኢትዮጵያ በሽተኛ ሆናችሁ ወደ ተመልሳችሁ ወደ ሀገር ቤት ስገቡ ያው ታውቃላችሁ፣ አንደኛ የሞራል ድቀት አለ፣ ሁለተኛ ማንም ሰው ዞር ብሎ የሚያችሁ ሰው የለም። ከዛ ከዛ አንፃር እንግዲህ እህታችን ፋጡማ ያለችበት ሁኔታ ከባድ ነው የራሷ የሆነ ነገር ያስፈልጋታል ያው እንግዲህ በሽታዋ የዲስክ መንሸራተት ነው ህክምናም ያስፈልጋታል ህክምናዋንም እንድታገኝ እኛ ልንተባበራት ይገባል ማለት ነው እንደ ሰውኛ እንደ ሰብአዊ ሁላችንም የቻልነውን ነገር ብናገዛት ይቺ እናት ህይወቷ ይስተካክላል ብዬ አስባለሁ ማለት ነው ያው እንግዲህ የቻል ነው ሁላችንም አምስትም አስርም ለዚች ለእናት ማገዝ ይኖርብናል። በጣም የምታሳዝን እናት፣ እውነት ለመናገር እኔ በጣም ነው ያሳዘነችኝ። ለምን በዚህ ደረጃ አንዲት እናት ተጎርታ ማየት በተለይ ስደተኛ እንግዲህ ልጅ የላትም፣ ቤተሰብ የላትም፣ እናት የላትም። እናቷንም በስደት እንዳጣይ ተናግራለች እና ሁላችንም እህት ፋጡማ መርሳት የለብንም። ያው ሶሻል ሚዲያ ላይ የሆነ ሰው ይመጣል፣ ከዛ የተወሰነ ጊዜ አለን ምናምን እንልና ከዛም በኋላ ግን ያ ሰው ይረሳል ማለት ነው። ከዛ በኋላ ያ ሰው ምን ይሁን ምን ይሁን ማንም ሰው የሚያስታውሰው የለም። ግን ያው በተቻለ አቅም አሁን ላይ የተወሰነ ነገር ብናደርግላት ለዚህች እናት የተሻለ ነው ብዬ ነው አስበው ሁላችሁም አስርም አምስትም አነሰ በዛ ሳትሉ ሁላችሁም የቻላችሁትን ነገር እርዷት፣ እንርዳት። በጣም የምታሳዝን እናት ናት ነት ለመናገር እና በተቻለም አቅም ደግሞ በተለይ ኢትዮጵያ ላይ ያላችሁ ሰዎች እሷን ወደ ሆስፒታል በመውሰድ ማለት ያው የዲስክ መንሸራተት በእርግጥ ረጅም ጊዜ ከቆየ ወደ የእንትኗ ነርቯንም ሊነካ ስለሚችል የነርቭ እንቅስቃሴዋ የማቆም ነገር ሊከሰት ይችላል። ግን ቢያንስ ወስደን ብናስመረምራት ወስደን ሆስፒታል በስነ ስርዓት የምትታከምበት ነገር ቢመቻችላት እንደ ማንኛውም ሰው እንደ ማንኛውም በሽተኛ ሚዲያ ላይ መጥቶ እንደጠየቀ ሰው እሷም እንግዲህ ሚዲያ ላይ መታ ጠይቃናለች ማለት ነው። ስለዚህ እህት ፋጡማን ሁላችንም ልናግዛት ይገባል። ሁላችንም ልንረዳት ይገባል። እና ከትፋጡማ እርዳታችንን ትጠይቃለች። እርዳታችንን ያስፈልጋል እና ሁላችንም በቻልነው ነው አቅም ብናግዛት የተሻለ ነው። እና ሕክምና ብታደርግ በቃ ሕክምና ብታደርግ እና ወደ ራሷ ብትመለስ ገናናት። ምክንያቱም ገናናት እና እስከመቼ ድረስስ እንደዚህ ሆና ትቀጥላለች? እስከ መቼ ድረስስ በሰው እጅ ሆና ትከተላለች? እስከ መቼም ደግሞ በእርዳታ መኖር አይቻልም። ከባድ ነው። ከባችሁ ምናልባት ለአንድ አመት ለሁለት አመት ግፋ ቤት ለሶስት አመት ሰው ሊረዳ ይችላል። ከዛም በኋላ ግን ሰዎች ነን እና ያው እንሰለቻለን፣ ችላ እንላለን። የራስም ህይወት ስላለ ያው የራስም ህይወት ቢዚ ስለሚያደርግ ከባድ ነው እና ይች እናት ወይ የሆነ ሱቅ ነገር ቢከፈትላት የራሷ ነገር፣ ይቅርታ ስልክ ገብቶብኝ ነው ጋይስ እና ልላችሁ የፈለኩት ምንድን ነው የሆነች አነስ ያለች ነገር ጉሊትም ነገር ይሁን ምንም ነገር ይሁን ብቻ ግን የሆነች ነገር ብንከፍትላት ለእህት ፋጡማ ራሷን እንትን የምትልበት በቃ ራሷን ሰርታ የምታስተዳድርበት ነገር ቢፈጠርላት የተሻለ ነው። አሁን እንደዚህ ሆና መንቀሳቀሳችን ልጅላትም የሚረዳት የለም። እናት እና አባቷ ሞተዋል። አንድ ወንድም ነው ያላት። እንግዲህ ያም አንድ ወንድም እንደምታውቁት ነው፣ ኢትዮጵያ ላይ ያለው የኑሮ ሁኔታ ከባድ ነው። አሁን ሰው በተለይ አማራ ክልል ላይ ሰው እንደፈለገ ተንቀሳቅሶ ስራ ሰርቶ ገቢ ማምጣት አይችልም። ምክንያቱም ጦርነት ስለሆነ፣ የጦርነት ቀጣና ደግሞ እንግዲህ እንደምታውቁት ነው። ጦርነት አንድ ሀገር ላይ ሲደረግ ረሀብ ችግር ነው የሚመጣው ሞት ነው ከዚህ ውጭ የሚመጣ ነገር የለም እና ሰው እንደፈለገ ተንቀሳቅሶ የሚኖሩበት ስላልሆነ ይህች እናት እንደው በቀላል ነገር ይችን ሶስት መቶ ሺ ብር አስመልሰን የምንጠዋት እናት ባትሆን እኔ ደስ ይለኛል ምክንያቱም ብዙ ሰዎች ተረድተዋል ብዙ ሰዎች እንትን ብለዋል ቢያንስ ህክምናዋን የምትታከምበት ቢያንስ ታክማ ከዳነች በኋላ ኦኬ በራሷ ጭራ ግራ ማደር ትችላለች። ግን አሁን መንቀሳቀስ አትችልም። ስለዚህ ብትረዳ በይነኝ የእኔ ሀሳብ ነው እንግዲህ፣ የሌሎቻችሁን አላውቅም። እኔ ግን እንደ አንድ ሴት በዚህ ሁኔታ ላይ ሆና አንድ ስደተኛ እህታችን መተዋችን አግባብ ነው ብዬ አላስብም እና በደንብ ጊዜ ተይዞላት እርዳታ ተደርጎላት ሕክምናዋን በደንብ እንድትከታተል ተደርጎ ያው እንግዲህ የዲስክ መንሸራተት ነው በሽታዋ። የዲስክ መንሸራተት ደግሞ ታክሞ መዳን የሚችል ነው። ሶ ያንን ነገር ቢደረግላት ብናድናት ብናሳክማት። ለምን ብዙ ሰዎች መጥተው ታክመዋል። ብዙ ሰዎች መጥተው ድነው የራሳቸውን ሕይወት እንዲቀጥሉ ተደርገዋል። እና እህታችን ፋጡማም ይህ እድል ቢደርሳት ደስ ይለኛል። ለመናገር ለምናገር ይህ እድል ቢደርሳት ብትረዳ በጣም ነው ደስ የሚለኝ እና ረድተናት ራሷን እንትን የምትልበትን ነገር ብናመቻችላት የተሻለ ነው ብዬ ነው የማስበው። እንግዲህ የእኔ ሀሳብ ነው። ሌሎቻችሁ ምን እንደምታስቡ አላውቅም፤ ግን እንደ አንድ እህት እንደ አንድ ስደተኛ እህታችን ሁላችንም ፋጡማ ላይ ብንረባረብ ፋጡማን ብናሳክማት ፋጡማን ብናድናት፣ በጣም ደስ ነው የሚለኝ። እውነት ለመናገር በጣም ነው የምታሳዝነው። እና ሁላችንም ይህንን ነገር እንትን በማለት ቪዲዮን በመስራት ሁላችንም ደግሞ ይህንን ሀሳብ ብናንጸባርቅና ይች እህታችን ብትታከም፣ ታክማ እንዴት ድን ብናረጋት። ስደተኛ እህታችን ናት። ሰው መቼም ከሀገሩ ሲወጣ ሰርቼ አልፎልኝ መለሳለሁ ብሎ ነው የሚወጣው እንጂ እንደዚህ አይነት ነገር ይገጥመኛል ብሎ የሚወጣ ሰው የለም። ስለዚህ እንግዲህ እህታችን ፋጡማም ያሰበችው ሳይሆን ያላሰበችው ገጥማታል። ያው እንግዲህ እናቴን ካጣሁ በኋላ ነው እንደዚህ የሆንኩት ብላለች። ሀይ ሀይ ወድካም ብለናል፣ ምትመጡ ሰዎች ወድካም ብለናል እና እንደዛ ስላለች ሁላችንም በተቻለ አቅም ህዳችን እናግዛት። እኔ በጣም ነው ውስጤን እንትን ያለችኝ እና ታሳዝናለ፣ የምታሳዝን እናት ናትና ሁላችንም ብናግዛት የተሻለ ነው ብዬ ነው የማስበው። እና ፕሊዝ ሰብስክራይብ ሜ ሰብስክራይብ እያደረጋችሁኝ ለቤቱም አዲስ ከሆናችሁ ላይክ ማድረጋችሁን አትርሱ ነው አዲስ ጀማሪ ነኝ፣ አበረታቱኝ። ለቀጣዩ ደግሞ እያሻሻልኩኝ ይመጣለሁ ማለት ነው እና ፕሊስ ሰብስክራይብ፣ ላይክ ጋይስ። እና ይህን ነገር ሁላችንም ትን ብንል ባይነኝ ምክንያቱም አሁን ሶስት መቶ ሺ ብር አስመልሰን እህታችንን ከምንተዋት ብንረዳት ምን ይመስላችኋል? ይሄ እኔ ሀሳብ ነው። እኔ ግን ብንረዳት ነው ምለው። ብትረዳ፣ ብትታከምና ከዛ ከታከምሽ በኋላ በራሷ መኖር ትችላለሽ። እዚ ኖርማል ነው ማለት ነው እና እንደዛ ብናደርግስ ምን ታስባላችሁ? ሁላችሁንም ቪዲዮ ብንሰራላት እና እንድትታከም እርዳታ ቢደረግላት እና ብትታከምና ብትድን ከዳነች በኋላ ችግር የለም፣ በራሷ ትኖራለች ማለት ነው እና ማለት የምንፈልገው ይሄንን ነው። አንዳንድ ጊዜ ሰዎች ነንና ምን እንደሚገጥመን ነገ አናቅም። ስለዚህ የህት ፋጡማ ነገር በቀላሉ ብሯ ብቻ ተመልሶላት መተው አልነበረበትም እና ሁላችንም ይህን ሀሳብ ብናነሳና እህታችን ፋጦማ የምትታከምበት ነገር ቢመቻች እርዳታ ቢደረግላት ቀን ተይዞ ምናምን ነገር ማለት ነው። እኔ ይሄንን ነው፣ የእኔ ሀሳብ እንደዛ ነው። የሌሎቻችሁን ደሞ አላውቅም። እንግዲህ ለእኔ ግን እንደዛ ቢሆን ደስተኛ ነኝ። ለምን ያለችበት ሁኔታ አስቸጋሪ ስለሆነ፣ ይህንን ነገር ሁላችንም መረዳት አያቅተንም ማለት ነው። ስለዚህ ሀምሳ ሎሚ ለሀምሳ ሰው ጌጡ ነው ለአንድ ሰው ሸክሙ ነው እንደተባለ፣ ለእሷ ሸክም ነው ለእኛ ደግሞ ምንም ማለት አይደለም። አንዳንድ ሎሚ ብንወረውርላት ማለቴ ነው። እንግዲህ ውድ ቤተሰቦቼ ላይክ አድርጉ፣ ቤቱን ላይክ እያደረጋችሁ ፕሌስ ላይክ ሰብስክራይብ አድርጉ። አዳዲስ ገቢዎች ላይክ ሰብስክራይብ ማድረጋችሁን አትርሱ። ያው ቤቱን አበረታት ማለት ነው። እንግዲህ ባለ አዲስ ነገር የምመለስ ይሆናል እና የእኔ ሀሳብ ይሄ ነው። በተረፈ ደግሞ እሱ ስለመለሰ ገንዘቧን ደስ ብሎናል። ፈጣሪ ስጠው። ምክንያቱም መረጃ የላትም፣ በባንክ አልሰጠችውም። በእጅ የተሰጠ ገንዘብ ስለሆነ ያው በምንም ነገር መጠየቅም መክሰስም አትችልም፣ ግን ያው በህዝቡ ኃይል በትንሹም ቢሆን ተመልሶላታል። ስለተመለስላትም እኛም ደስ ብሎናል። እንግዲህ እህታችን ፈጣሪ ደግሞ ምሕረቱን ይላክልሽ። ምሕረቱን ልኮልሽ ደግሞ ድነሽ የምናየሽ ያደርገን። እንግዲህ ያለው ነገር ይህን ይመስላል። ጋይስ ቤቱን ላይክ ማድረጋችሁን አትርሱ፣ ሰብስክራይብ አድርጉ። አዲስ ጀማሪ ነኝ እንግዲህ አበረታቱኝ ፕሊስ። ላይክ ሚ ሰብስክራይብ ሚ እና እንደዛ ነው የኔ ሀሳብ። ሌሎቻችሁን አላውቅም እንግዲህ ግን እንደዛ ብናደርግላት የተሻለ ነው ብዬ ነው የማስበው። ፕሊስ ሁላችንም እህታችንን እንድትታገዝ ሀሳብ እናቅረብ እህታችን እንድትታገዝ ሁላችንም በየቦታው እንትን እናደርግላት እኔ ይሄንን ነው የምለው ምክንያቱም ከእንትን ካልደረግንላት የተሻለ ነገር እንትን ትላለች ብዬ አስባለሁ የተሻለ ነገር እንዲሰራላት ቢያንስ የምትታከምበት ነገር እንዲመቻችላት ተጽዕኖ ብናደርስ ምን ይመስላችኋል ጋይስ እንግዲህ ሁላችሁም ሀሳባችሁን አስቀምጡ። የኔ ሀሳብ ግን ይሄ ነው። እንደዚህ አድርገን ከምንተዋት ያንስ አንድ እርምጃ እናንቀሳቅሳትና ከዛ በኋላ በራሷ እንትን የምትለው ነገር ይኖራል ብዬ አስባለሁ። ብናሳክማት የተሻለ ነው። እኔ እዛ ላይ ነው ትኩረት ማድረገው፣ ጤናዋ ላይ ነው የምፈልገው፣ እንድትታከም ነው። እና ጋይስ እንግዲህ የኔ ይመስላል የኔ ሀሳብ። ላይክ ማድረጋችሁን አትርሱ፣ ቤቱን ላይክ አድርጉ፣ ሰብስክራይብ አድርጉኝ። እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ ለነበረን ቆይታ፣ ቲንኪው